ሀገራት በገነቡት የዲጂታል ምህዳራቸው ሳቢያ በግልና በመንግስት ተቋማት በፋይናንስና በጉልፍ መሰረተ ልማት ተቋማት ላይ የተለያዩ የሳይበር ጥቃት አይነቶች እንደሚሰነዘርባቸው ይነገራል። በተደጋጋሚ በኢትዮጵያ እየተሰነዘሩ የሚገኙ የሳይበር ጥቃት አይነቶች ምን ምን ናቸው? ፊሽንግ፣ ይሄ አይነት ጥቃት ነው። እነዚህ የፊሽንግ ጥቃቶች በዋናነት ግለሰቦችን ታርጌት ያደረጉ ናቸው። የግለሰቦችን ታርጌት አድርገው የነሱን ግላዊ መረጃ በመጥለፍ ያልተገባ ፋይናንሽያል ጥቅም ለማግኘት የገንዘብም ይሁን የኢኮኖሚ ጥቅም ለማግኘት የሚደረግ የጥቃት አይነት ነው ማለት ነው። ከዚህ በተጨማሪ የዲዶስ አታክ የምንለው አለ። ይሄ መሰረተ ልማትን ለማቋረጥ የሚደረግ የጥቃት አይነት ነው። ከዚህ በተጨማሪ የኢንትሩዥን አታክ ደግሞ የምንለው አለ። ይሄ ሰርጎ ሲስተሞችን ሰርጎ ለመግባት የሚደረግ የጥቃት አይነትም አለ። እነዚህም ዌብሳይቶች፣ ዌብ ሰርቪሶች ላይ የሚደረጉ ተደጋጋሚ ጥቃቶች ሲሆኑ እነዚህም በተለይ ይስተዋላሉ። ከዚህ በተጨማሪ ሜይ ቢ የማልዌርና የራንሰምዌር ጥቃቶች አሁን ላይ በተቋማት በተለይ ተቋማትን ታርጌት አድርገው የቁልፍ መሰረተ ልማት ባለቤቶችን ታርጌት አርጎ እየተከሰተ ይገኛል። ኢትዮጵያ ከዲጂታል ስነ ምህዳሩ ትርፋቶችን ለማብዛት ደግሞም ስጋቶቹን ለመቀነስ ተገቢው የሳይበር ደህንነት ስራዎች ሊሰሩ ይገባል ይላሉ የዘርፉ ባለሙያዎች። የዲጂታል ምህዳሩ መስፋት ለሳይበር ሴኪሪቲ እንደ ሳይበር ሴኪሪቲ በሁለት ነው የምናየው። አንደኛው ኦፖርቹኒቲ ሆኖም ከፍ ያደርገዋል። ሁለተኛው ደግሞ የስጋት ምህዳሩን በጣም ይጨምሯል። እንደ ሀገርም ያስቀመጥነው የዲጂታል ጉዞ ሊያደናቅፍብን ይችላል፣ ግን እግር በእግር ከዲጂታል ኢኮሲስተሙ ጋር አብሮ የሚያደግ የሴኪሪቲ ምህዳሩንም እንደዛው የምናሳድገው ሳይበር ሴኪሪቲም ላይ አብሮ በተያያዥ ምንሰራ ግን ከሆነ ሀገራችን እያሰበች ያለችውን የዲጂታል እንትን ማሳካት እንችላለን ማለት ነው። ዲጂታል ትራንስፎርሜሽኑ የሚያመጣውን ትልቅ ኦፖርቹኒቲ መጠቀም የምንችለው ሪስክ አቮይድ ማድረግ ስንችል ነው። ሪስክ ማኔጅመንት እጅግ በጣም አስፈላጊ ነው። የሳይበር ደህንነት ጉዳይ ለአንድ ወገን የሚተው ሳይሆን በቅንጅት ሊሰራ የሚገባ ጉዳይ ነውም ተብሏል። ፐብሊክ ፕራይቬት ፓርትነርሽፕን በጣም እናበረታታለን። ያ ማለት በፕራይቬት እና ፐብሊኩም አብሮ ዲጂታሉ ላይ አብሮ እንዲጫወት ይፈለጋል። አዲሱ የሳይበር ሴኩሪቲ ፖሊሲም ይህንን በደንብ ይደግፋል ማለት ነው። ግን ይህም የሆነው ምንድን ነው ገቨርን ግን መደረግ አለበት። ፕሮፐርሊ ገቨርን መደረግ አለበት። ተቋማትም ወደ ዲጂታል በሚገቡበት ጊዜ ዲጂታል ምህዳሩ ላይ ሊያጋጥም የሚችልን የሴኪሪቲ ክፍተት አሰሳ አድርገው ለዛ የሚሆን ቅድመ ዝግጅት ማከናወን ይኖርባቸዋል ማለት ነው። እንደ ግለሰብም ደግሞ የምንጠቀምባቸውን ዋሌቶች ፓስዋርዳቸውን ኢንክሪፕት አድርገን ማስቀመጥ ሚስጠራዊነታቸውን መጠበቅ። የኢትዮጵያ የሳይበር ደህንነት ማህበር የሳይበር ስጋቶች እንዲቀንሱ ምን እየሰራ ነው? ከዩኒቨርሲቲዎች ጋር እንሰራለን። ምርምርን ካሪክለም በማዘጋጀት ካሪክለምን ሪቪው በማድረግ እና ከዛ በተረፈ ደግሞ የተማሪዎች ግራስሩት ሌቭል የወደፊት የሳይበር ሰኩሪቲ ኤክስፐርት የሚሆኑት ስቱደንት ክለብ በማቋቋም ንቃተ ህሊናቸውን ከፍ ማድረግ የትሬኒንግ በመስጠት እና የካሪየር ዲቨሎፕመንታቸውን የሚያሳይ ኮንሳልቲንግ እናደርጋለን። ማህበሩ እንግዲህ በቅርብ ጊዜ የተቋቋመ ቢሆንም በአጭር ጊዜ ብዙ ነገሮችን አድርጓል። ስድስተኛው ሀገር አቀፍ የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ሀሳብ እየተከበረ ይገኛል። እዚሁ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እንግዶች ጋብዘናል። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ባህል ግንባታ ዳይሬክተር ቢኒያም ማስረሻ እዚህ ስቱዲዮ ይገኛሉ። እንዲሁም ደግሞ ከወላይታ ሶዶ ስቱዲዮ በወላይታ ሶዶ ዩኒቨርሲቲ የኮምፒተር ሳይንስ ትምህርት ክፍል መምህርና የአይሲቲ ስራ አስፈጻሚ ዶክተር ሀብታሙ ፋንታ በቀጥታ መስመራችን ላይ ይገኛሉ። ሁለታችሁንም እንግዶቻችን እናመሰግናለን። ከዛ በፊት ግን ሀብታሙ ተክለስላሴ አጠር ያለ መረጃ ያደርሰናል። ሀብታሙ መቀጠል እንችላለን። አመሰግናለሁ። እንግዲህ ከኔ ጋር የምንመለከተው መረጃ ኢትዮጵያ ባለፉት ሶስትና አራት አመታት ምን አይነት የሳይበር ጥቃትን አስተናግዳለች ወይም ደግሞ ተጋላጭነቷ ምን ያህል ነበር የሚለው ነው የምንመለከተው መለከተው እንግዲህ ኢትዮጵያ በተለይ ደግሞ የዲጂታል 2025 ትግበራ ተግባራ ከጀመረች ጊዜ አንስቶ ከዚያም ቀድሞ እንደገና ደግሞ አሁን ዲጂታል 2030 በመተግበር ላይ እንገኛለን እና በእነዚህ ጊዜያት ውስጥ ግዙፍ ፕሮጀክቶችን ጀምረናል። እነዚህ ፕሮጀክቶች በአጠቃላይ ደግሞ የዲጂታል ስፌሮን ለማስፋትና አገልግሎቶችን አገልግሎቶችንም ዲጂታላይዝ ለማድረግ በጣም ከፍተኛ ጥረት ያደረግንበት ነው። በዚያው ልክ የሳይበር ጥቃቶች ደግሞ ከፍተኛ የነበሩበት ጊዜ እንደነበር ማየት ይቻላል። የሳይበር ጥቃት ሙከራን ከተመለከትን በ2013 ዓ ም እንግዲህ ከአመታት በፊት ማለት ነው 2898 የሳይበር ጥቃቶች ተደርገዋል። ይሄ በግዙፉ ትልልቅ መሰረተ ልማቶች ላይ እንዲህ ያተኮሩ ናቸው። በ2014 ዓ ም ደግሞ ይሄው ቁጥር በጣም በከፍተኛ ሁኔታ አድጎ 8845 የሳይበር ጥቃቶችን ኢትዮጵያ አስተናግዳለች። በጣም ከፍተኛ እንደሆነ ማየት ይቻላል። ቁጥሩ በእጥፍ የጨመረበት ነው ማለት ይቻላል። በ2015 6959 መጠነኛ መቀነስ አሳይቷል። ከ2014 አንጻር ብለት ብለን መናገር እንችላለን። በ2016 ዓ ም ደግሞ 8854 ነው። ከ2015 ጋር በጣም የተቀራረበ እንደሆነ ማየት ይቻላል። በ2017 ዓ ም 1340 96 ይሄ እንግዲህ ባለፈው አመት ተስተናግዷል ተብሎ የታሰበ የሳይበር ጥቃት ነው። ይሄ እንግዲህ በጣም ቁጥሩ እየጨመረን እንደመጣ ማየት የምንችልበት ነው። የጥቃት አይነቶችን ከተመለከትን በ2017 ዓ ም ብቻ ያለውን ከተመለከትን የጥቃት አይነቶቹ 21 ነጥብ ዘጠኝ ሰባት በመቶ ድረገጽን ማቋረጥ ላይ ትኩረት ያደረጉ ናቸው። እንዲሁም ደግሞ 19.63 በመቶ ከዛ ጋር የተያዙ ጥቃቶች እንደተፈጸሙ ማየት ይቻላል። መሠረተ ልማቶችን ቅኝት ለማድረግ እንግዲህ ትልልቅ መሰረተ ልማቶች አሉ በሀገራችን። እነኚህን ቅኝት የማድረግና ለጥቃት የመጋለጣቸውን መጠን ከተመለከትን ደግሞ 23.31 በመቶ ከነበሩ ጥቃቶች ውስጥ ይሄን ያህል መጠኑ የመሰረተ ልማት ቅኝት እንደሆነ ማየት ይቻላል። ሰርጎው ገብ ተብሎ የሚጠቀሳለን እንግዲህ በሳይበር ቋንቋ 28.98 በመቶ እንግዲህ በነዚህ በተለያዩ አይነት አላማዎችን የተለያዩ ዓላማዎችን ያነገቡ ናቸው እንግዲህ እነዚህ የጥቃት አይነቶች በእነዚህ የተፈጸሙ የሳይበር ጥቃቶች መኖራቸውን መመልከት እንችላለን በአጠቃላይ ጥቃቱ እየጨመረ ነው የመጣው ውስብስብነቱን በዚያው ልክ ከፍ እያለ ነው የመጣው እንግዲህ ሀገራት የሚጠቃቁበት ወይም ደግሞ አንዱ አንደኛውን የሚሰልልበት ቼክ የሚያደርግበት ለማጥቃት የሚነሳበት መንገድ ከፍ እያለ የዋርፌሩም በዚያው ልክ እየሰፋ እንደመምጣቱ መጠን ይሄ የዲጂታል የሳይበር ጥቃት ጉዳይ በጣም አሳሳቢ እንደሆነ በደንብ ማየት የሚቻልበት ነው። እናመሰግናለን ሀብታሙ። ወደ እንግዶቻችን ቆይታ ነው የምንሄደው። እዚህ ስቱዲዮ ካሉት እንጀምራለን። እንግዲህ የተከታተልነው መረጃ አለ። ምን ያህል አሳሳቢነቱን የሚያሳይ ነው። በየጊዜው በየአመቱ እየጨመረ መጥቶ በተለያየ አይነት መልኩን እየቀየረ ተቋማትን ሲፈትን እንደ ሀገርም ደግሞ የሚፈትን ጉዳይ ነው። ምን ያህል ጠንካራ ስርዓትና ጠንካራ አሰራር መከተል አለ በሚለው ላይ የበለጠ መስራት እንደሚገባ ማሳያ ነው። ኢትዮጵያ ዲጂታል ቴክኖሎጂ አጠቃቀም እድገት አሁን የደረሰበት ደረጃ እንዴት ይገለጻል ከሚለው እንጀምር። የዲጂታላይዜሽን ጉዞዋችን በጣም በከፍተኛ ሁኔታ እያደገ ነው የሚገኘው። በተለይ ካለፉት አምስት ዓመታት ወዲህ እንደ ዜጎች ካየን የተጠቃሚነት መጠኑ በጣም ጨምሯል። ኢንተርኔት ፔኔትሬሽን ሬቱ በጣም ጨምሯል። ዲጂታላይዜሽን ደግሞ የምንጠቀምበት የፋይናንስ አገልግሎት በተለይ ፋይናንስን በስፋት ዜጎች ወደ ማንቀሳቀስ ገብቷል። ከረንትሊ የአምና ሪፖርት ነው የዘንድሮ ሪፖርትም ኦሎሞስት በትሪሊየን ብሮች በካሽ ከተዘዋወረ ይልቅ በዲጂታል አማራጩ የተዘዋወረው ነው የሚበልጠው ና የትራንዛክሽን መጠኑ በጣም ከፍተኛ ሆኗል። እንደ ተቋማት ደግሞ ከሄድን ተቋማት ምርቶቻቸውን፣ አገልግሎቶቻቸውን ኢቨን አሰራራቸውን አጠቃላይ ዲጂታላይዝ ወደ ማድረግ ጉዞ ውስጥ በስፋት ገብቷል። የመንግስትም የግልም የምንላቸው ቁልፍ መሰረተ ልማት ተቋማቶቻችን እንዳለ በሳይበሩ ኔብልድ ወይም ሆነዋል ማለት ነው። መልካም ወደ ወላይታ ሶዶ እንሄድና ደግሞ የኮምፒውተር ሳይንስ ትምህርት ክፍል መምህርና የአይሲቲ ስራ አስፈጻሚ ዶክተር ሀብታሙ እንግዲህ ከእርሶ ጋር ደግሞ ጥቂት ቆይታ እናድርግ። የሳይበር ጥቃት ተጋላጭነት ከተቋማት እንዲሁም ከማህበረሰብ አኗኗርና ግንዛቤ አንጻር እንዴት ነው የሚታየው? አመሰግናለሁ። እንግዲህ ኢትዮጵያ በ2025 ዲጂታል ኢትዮጵያ ኢኒሽቲቭ እንዲሁም በ አሁን በተጀመረው በ2030 የዲጂታል ኢትዮጵያ ኢኒሽቲቭ ውስጥ በርካታ ከዲጂታል ትራንስፎርሜሽን ወይም ከዲጂታል ሽግግር ጋር ተያይዞ የተለያዩ የአገልግሎት ሰጪ ተቋማት የመንግስት እንዲሁም የግል እንዲሁም በግለሰብ ደረጃ የዲጂታል አገልግሎቶችን የመጠቀም ነገር በስፋት የተስተዋለ ይገኛል እና ከዚህ ጎን ለጎን ደግሞ በግለሰብም ደረጃ በተቋምም ደረጃ ያለው የሳይበር ጥቃት ተጋላጭነት በዛው ልክ ደግሞ እየጨመረ ይመጣል እና ከዚህ ጋር ደግሞ ይሄንን መመከት የሚችል ይሄንን መቋቋም የሚችል የሳይበር ጥቃትን በቀላሉ ተገንዝቦ ቀደም ብሎ አጢኖ መቋቋም የሚችል ሲስተም ወይም አሰራር መዘርጋት እንግዲህ ወሳኝ ነው። ስለዚህ እዚህ ላይ ተቋማት በተለይ የዚህ የዲጂታል ትራንስፎርሜሽኑ ወይም የዲጂታል ለውጡ ትሩፋት ተጋሪዎች የሆኑ ተቋማት ጎን ለጎን ደግሞ የሳይበር ጥቃትን መመከት የሚያስችል ስትራቴጂና ፖሊሲ መቅረጽ ያስፈልጋል። እንግዲህ አብዛኞቹ የመንግስት ተቋማት እንዲሁም ሌሎችም ተቋማት በዚህ ዲጂታል ትራንስፎርሜሽን ተጠቃሚ የሆኑ በሚመጡበት ጊዜ ብዙ አገልግሎቶች ወደ ኤሌክትሮኒክ ይዘት ይሄዳሉ። ብዙ አገልግሎቶች ወደ ይህ ወርልድ ዋይድ ዌብ ወደምንለው ወደ ኢንተርኔት ይሄዳሉ እና እነኚህ በሄዱበት በሚሄዱበት ወቅት ደግሞ በዛው ልክ የሳይበር ጥቃት ፈጻሚዎች ፍላጎትም ይጨምራል እና እነኚህ ተቋማት በዛው ልክ ደግሞ ያንን መቋቋም የሚችል የአሰራር መዘርጋት አለባቸው። በተለይ ከሳይበር ጥቃት ጋር ተያይዞ እና እዚህ ላይ እንግዲህ ትልቅ ግንዛቤ መፍጠር ያስፈልጋል። ምክንያቱም የመንግስትም ይሁን ሌሎች ተቋማት በዚህ በኩል የዲጂታል ትራንስፎርሜሽኑ የሚያመጣውን ብስራቶችና ትሩፋቶች ተጠቃሚ መሆናቸውን ያክል ያንን ደግሞ መቋቋም ያንን ደግሞ መሸከም የሚችል ራሱን የቻለ ደግሞ የሳይበር ጥቃት መከላከያ መንገድና ስትራቴጂዎች ተቀርጾ መሄድ አለባቸው። ምንም እንኳን አብዛኞቹ ተቋማት መሰረታዊ የሚባል ኢትዮጵያ ውስጥ በአሁኑ ሰዓት የሳይበር ጥቃት መከላከል የሚያስችል ስትራቴጂያዊ እና አሰራሮችን ዘርግተዋል ሲስተምስ እና ቱልስ የምንላቸው። ሆኖም ግን በግለሰብ ደረጃ አሁንም ቢሆን ለተለያዩ አላስፈላጊ ለሆኑ የሳይበር ጥቃቶች የመጋለጥ ዝንባሌ አለ። በተለይ አንዳንድ የምንጠቀማቸው አፕሊኬሽኖች ስልኮቻችን ላይ፣ ኮምፒውተሮቻችን ላይ ከማናውቀው ሰዎች በሚላኩ ኢሜሎች፣ ከማናውቃቸው ምንጮች በሚላኩ ሊንኮች ጋር ተያይዞ የተለያዩ ተጋላጭነቶች አሉ እና እዚህ ጋር ተቋማትም እንዲሁም በግለሰብ ደረጃ ግንዛቤ በመፍጠር በተለይ ከማይታወቁ ምንጮች የሚላኩልንን የተለያዩ ሊንኮች ሊሆን ይችላል መልእክቶች፣ ባለመቀበል የዲጂታል ሳይበር ጥቃቱን መከላከል እና ያንን ግንዛቤ ደግሞ ከፍ የማድረግ ስራ መሰራት አለበት ብዬ አስባለሁ። ዶክተር እንመለሳለን፣ መፍትሄዎቹ ላይ ምን መደረግ አለበት የሚሉ ጥንቃቄዎች ላይ እንመለሳለን። ቀደም ሲል እያነሳን ነበረ፣ ሀብታሙም ከነገረን ቁጥራዊ መረጃዎች በየአመቱ ለሳይበር ጥቃት መጋለጥ እየጨመረ ነው የመጣውና ዲጂታል ቴክኖሎጂው እያደገ አገልግሎቱ እየሰፋ በሄደ ቁጥር ያው ለጥቃት መጋለጡ አይቀርም። ነገር ግን ይህንን ጥቃት ለመከላከል ምን አይነት ስልቶች ተዘጋጅተዋል? እሺ የጥቃት መከላከያ መንገዱ ይለያያል። እንደ ተቋምና እንደ ግለሰብ ሊወሰዱ የሚችሉ እርምጃዎች በጣም የተለያዩ ናቸው። እንደ ግለሰቦች ካሰብን አጠቃላይ ከሚደርሱ ጥቃቶች ኦልሞስት ከ80 እስከ 90 ፐርሰንት ያህሉ ከአጠቃቀም ስህተት የሚመነጭ ነው በዋነኛነት ማለት ነው። ኢቨን አንደኛው ቅድም ሲገለጽ የነበረው ነው የሰማውትም አለ። ፊሽም ጥቃት የሚባለው ኦልሞስት 40 ፐርሰንት ያህል የጥቃት መንገድ ነው። እሱ ከማይታወቅ ሰው ኦር ትረስት ከምናደርገው ከምናምነ ሰው የሚላክልን መረጃ ወይንም ሊንክ ወይንም አታችመን በመክፈት ብቻ የሚደርስ የጥቃት አይነት ነው። አሁን እሱ ኦልሞስት 40 ፐርሰንት ያህል የጥቃት መንገዶችን ይይዛል። በዋነኛነት ግለሰቦች ላይ የሚደርሱ የጥቃት መንገዶች ፊሽንግ ከፓስወርድ ጋር የተያያዙ ሲስተሞችን አፕዴት ካለማድረግ ስልኮችን አፕሊኬሽኖችና አፕዴት ካለማድረግ ጋር የተያያዙ ናቸው በብዛት ማለት ነው። ለግለሰቦች ሪኮመንድ የሚደረጉ መፍትሄዎች ምንድን ነው? የጥቃት አይነቶች በየጊዜው ይለያያሉ፣ ና ራስን አዌር ማድረግ በየጊዜው መረጃውን ነጻ ነው በቀላሉ የሚገኝም ነው። ና ጥቃት መንገድም ማንም ሰው ሊጠቃ እንደሚችል በማወቅ ማንም ሰው የማንም ሰው ዳታ ወሳኝ ነው ዋጋ አለው ና በአጥቂው ዘንድ ኢቨን የተለየ መረጃ የተለየ ሀብት የለኝም በሚል ያለመዘናጋት እያንዳንዱ ሰው የሚይዘው ዲቫይስ ራሱ ዋጋ አለው። ያንን በማጥቃት ለሌላ ጥቃት ራሱ ሊጠቀሙበት ይችላሉና እሱን በማሰብ መጠንቀቅ፣ አንደኛ እንደ ተቋማት ወደ ተቋማት ከሄድን ደግሞ ሶስት መሰረታዊ የሳይበር ደህን መፍትሄ የምንላቸው አሉ። በተቋም ደረጃ አንደኛ ቴክኖሎጂ ነው። ጥቃትን ቀድሞ መለየት መከላከል የሚያስችል ቴክኖሎጂ መታጠቅ እንዲሁም ደግሞ በዲጂታላይዜሽን ጉዞ ዲጂታል ስርዓትን በመዘርጋት የታጠቋቸውን ሲስተሞች ኦዲት ማስደረግ ማስፈተሽ፣ ክፍተቶች አሉባቸው ራሳቸው የጥቃት ምንጭ ሊሆኑ ይችላሉና የታጠቋቸውን ቴክኖሎጂዎች ማስፈተሽ እና ጥቃትን መከላከል የሚያስችል ቴክኖሎጂ ደግሞ መታጠቅ። ሁለተኛው ደግሞ አሰራር ስርዓት መዘርጋት ነው። ይህ አሰራር ስርዓት ምንድነው? አንድ ተቋም ያለውን የዲጂታል ቴክኖሎጂ ሀብት ወይም መረጃን ሀብቱን ለመጠበቅ የሚያስችለው ተቋማዊ ፖሊሲ ያስፈልጓል። ተቋማዊ የሳይበር ደህንነት ማስጠበቂያ ፖሊሲ ያስፈልጓል። አደረጃጀት ያስፈልጓል። ባለሙያዎች ያስፈልጉታል ማለት ነው። እነዚህ ማሟላት ይኖረዋል። ሶስተኛው ከሰው ኃይል አኳያ ነው። ከሰው ኃይል አኳያን ቅድም እንዳልኳችሁ ከ80 እስከ 90 ፐርሰንት ያህል ጥቃት ኢቨን በተቋማትም የሚደርሰው በአለማችን ላይ አለ የተባለውን ቴክኖሎጂ ብንታጠቅም የዘመነ ስርዓት ብንዘረጋም በአንድ ተጠቃሚ ወይም በአንድ ባለሙያ ስህተት ብቻ ቅድም በነገርኳቸው ለምሳሌ በፊሽ ኢቭን ተጠቃሚ ራሱ ዩዘር በአንድ ሰው ስህተት ብቻ አጠቃላይ ሲስተሙ ኮምፕሮማይዝ ሊሆን ይችላል። አንድ ሰው በሚከፍታት ሊንክ ብቻ ማለት ነው። እና ያሉ ሰራተኞች፣ ባለሙያዎች ላይ የሳይበር ደህንነት ግንዛቤ መፍጠሪያ ፕሮግራም በፕሮግራም ደረጃ በመደበኛነት ተቀርጾ ንቃት ሊና ሊሰራበት ይገባል። ከዛም ባለፈ ባለሙያ ያስፈልጋቸዋል። የተቋሙን የሳይበር ደህንነት ሀብቱን ለይቶ መጠበቂያ መንገዶችን ቀርጾ ፖሊሲውንም ቀርጾ የሚያስተገብር የሳይበር ደህንነት ባለሙያ ሊኖራቸው ይገባል። ሶ ኖርማል የተለመደው የአይቲ ባለሙያ ላይ የሚደረብ ሳይሆን ራሱን የቻለ የሳይበር ደህንነት ባለሙያ እንደ ተቋማት ሊኖራቸው ይገባል። ከዛ ባለፈ ግን ዳታ ሼሪንግ መረጃ ሼሪንግ በትብብር የሚሰራ አንድ ተቋም ላይ የደረሰ የጥቃት አይነት ለኢንሳ ሼር ተደርጎ ኢንሳ ደግሞ ያን በቋቱ ይዞ ወደ ሌላ ተቋም እንዳይደርስ መፍትሄ ሞዳሙ ለማበጀት እንዲያስችል መረጃ ልውውጥ ስርዓትና ትብብር ያስፈልጋል ማለት ነው። በዚህ መንገድ ተቋማትን መፍትሄ ማበጀት ይቻላል። በጣም እናመሰግናለን። መልካም ዶክተር ሀብታሙ ወደ እርስዎ እንመለስና እንግዲህ በዓለም አቀፍ ደረጃ ሀገራት በተለያየ መንገድ አንዱ አንዱን ምን ደረጃ ላይ አለ፣ እንዲሁም ደግሞ በብዙ መንገድ እንግዲህ የጠላትነትም ስሜት ይኖራል ተብሎ ይታሰባል። የባላንጣነት ስሜት አለ። በተለይ ደግሞ ያደጉት ሀገራት የገቡበትን አጠቃላይ ሁኔታ የምናውቀው ነው እና ከዚህ አንጻር በእኛ ሀገር የሚደርሱ የሳይበር ጥቃቶች መሰረተ ልማቶችንም ማዕከል ያደረጉ ናቸው እና ምንድን ነው የነዚህ የሳይበር ጥቃቶች አላማ ምንድን ነው? ከዚ አንጻርስ እኛ ምንድን ነው ማድረግ ያለብን የሚለው መፍትሄውን ከዚ አንጻር ይንገሩን እስኪ። እሺ እንግዲህ በተለይ በዲጂታል ትራንስፎርሜሽን ወቅት እንጭጭ የሚባል ሂደት ላይ ያሉ ሀገራት በብዛት በፊትም የገጠማቸው ነገር ነው። እንግዲህ ኢትዮጵያም አሁን ዲጂታል ኢትዮጵያ 2025ን ተግብራ ወደ ዲጂታል ኢትዮጵያ 2030 ሄዳለች እና በተለይ ባለፉት አምስት ዓመታት የዲጂታል ትራንስፎርሜሽኑ ከማደጉ አንጻር ስጋቱን በዛው ልክ ጨምሯል። የዲጂታል አገልግሎቶች ከመስፋፋታቸውም የተነሳ እና በዚህም ልክ ደግሞ የተጋላጭነት ስጋቱም ከሳይበር ጥቃት አንጻር እንዲሁ ጨምሯል። 2025 ላይ ኢንተርፖል ያካሄደው ጥናት እንደሚያመለክተው በተለይ በ2024 እንደ አውሮፓውያን አቆጣጠር በአፍሪካ ውስጥ ካሉ አገራት ኢትዮጵያ በተለይ በሳይበር ጥቃት ፈጻሚዎች ልዩ ትኩረት ውስጥ ገብታ እንደነበር ያሳያል እና እንዲሁም ሌሎች ያደጉት አገራትም ኢትዮጵያ እያሳየች ካለችው የዲጂታል ትራንስፎርሜሽን አንጻር ያሉ ጥቃት ፈጻሚዎች በዚሁ ልክ ፍላጎት ያሳያሉ እና እነኚህ እንግዲህ ጥቃት ፈጻሚዎች በተለይ የፋይናንስ ተቋማትን፣ የትምህርት ተቋማትን፣ የተለያዩ ድረገጾችን እንዲሁ አገልግሎት እስከ ማቆም እንዲሁም በግለሰብ ደረጃ ደግሞ ገብቶ በተለይ ይሄ ከፋይናንሽል ስርዓት ጋር ተያይዞ ያሉ ዝርዝሮችን ከግለሰቦች በመውሰድ ለመጠቀም ባለመ መንገድ ነው እንግዲህ ጥቃት የሚያደርሱት። ይሄ እንግዲህ ሲደረግ ኢትዮጵያ ውስጥ እንደ መዋቅርም ደረጃ የኢንፎርሜሽን መረብ ደህንነት አስተዳደር እንግዲህ በአዋጅ በተለይ የሚደርሱ የሳይበር ወይም የኢንፎርሜሽን መረብ ጥቃቶችን ከመቋቋም እና ግንዛቤ ከመፍጠር አንጻር የተዋቀረ መስሪያ ቤት ነው እንግዲህ ይሄ መስሪያ ቤት በተለያዩ ሂደቶች ከተለያዩ ተቋማት ጋር በቅርበትም በተለይ ከሳይበር ጥቃት ጋር ተያይዞ ባሉ ሁኔታዎች ላይ አድቫይዝ የሚያደርግ የሚደግፍ ተቋም ነው እና እንግዲህ ስለ ሳይበር ጥቃት ስናወራ መረጃ አለ ፕሮሰስ የምንለው ወይም ሂደት አለ ከዛ ቀጥሎ ደግሞ እንግዲህ ሲስተም አለ። ስለዚህ ዳታ ወይም መረጃ የሚለውን ሊያጠቃ ይችላል። የአንድን ድርጅት ወይም የአንድን ተቋም ፕሮሰስ ሊያጠቃ ይችላል። ወይም አጠቃላይ ደግሞ ይሄ ሲስተም የምንለውን ሊያጠቃ ይችላል እና በዚህ ልክ ደግሞ ይሄንን መመከት የሚችል ይሄንን መቋቋም የሚችል በተለይም ደግሞ ቀደም ብሎ ለይቶ ፕሬዲክት አድርጎ ፎርካስት አድርጎ ምን አይነት የሳይበር ጥቃት ሊገጥም ይችላል የእኔ ድርጅት ውስጥ ምን አይነት የሳይበር ጥቃት ሊገጥም ይችላል የእኔ ተቋም ውስጥ የሚለውን ቀድሞ ፎርካስት አድርጎ ገምቶ መቋቋም የሚችልም ስርዓት መዘርጋት ያስፈልጋል። እንግዲህ እዚህ ውስጥ አንደኛው የተለያዩ ስትራቴጂዎችን መቅረጽ፣ የተለያዩ ፖሊሲዎችን፣ የተለያዩ መመሪያዎችን ተቋማት እንዲያወጡ ማድረግ ነው። እንግዲህ አብዛኞቹ ተቋማት የአይሲቲ ፖሊሲ ወይም የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ፖሊሲ ሊኖራቸው ይችላል እዛ ውስጥ ግን በተለይ በዝርዝር የሳይበር ጥቃትም ወይም የሳይበር ደህንነት ፖሊሲም ኖሮ ያ ደግሞ ፖሊሲ በተለያዩ አሰራሮች ተተግብሮ ወደ ስራ የሚገባበት እንዲሁም ደግሞ ይህንን ፖሊሲ ለመተግበር እና ጥቃቱንም ለመቋቋም የሚያስችል መሰረተ ልማትም ያስፈልጋል። እንግዲህ ዲጂታል ትራንስፎርሜሽኑ ያመጣውን ይህንን ብሌሲንግ ወይም ትሩፋት በዛው ልክ ደግሞ በሳይበር ጥቃቱንም መቋቋም ወደሚያስችል መሰረተ ልማት ግንባታም መሄድ ያስፈልጋል። በዚህ ረገድ ተቋማት የተለያዩ ከመሰረተ ልማት አንጻር ዳታ ሴንተርን ከመጠበቅ ድረገጾቻቸውን እንዲሁም በተለያዩ ሎጂካል በምንላቸው ፕሮቶኮሎች ከመጠበቅ አንጻር ስራዎች ይሰራሉ። አሁንም ግን የጥቃት ፍላጎቶች የተለያዩ ጥቃቶች እየተሰነዘሩ እንዳሉ ይታወቃል እና ይሄንን ደግሞ መመከት የሚችል መሰረተ ልማት እንዲሁም የሰው ኃይል በዛው ልክ ደግሞ መሰማራት አለበት። እንግዲህ ይህንን ስናደርግ ተቋማትን ከመሰረተ ልማትና ከሰው ኃይል ግንባታ አንጻር በማጠናከር የሳይበር ጥቃትን መመከት እንችላለን። በተጨማሪም ደግሞ መደበኛ ማህበረሰብ ውስጥ በተለይ በምንጠቀማቸው አፕሊኬሽኖች በምንጠቀማቸው እቃዎች የሚደርሱንን ጥቃቶችን በቀላሉ መመከት ለመቻል በተለይ ግንዛቤ በጣም ወሳኝ ነው። አሁን አሁን ላይ በአብዛኛው ብዙ ሰው በተሳሳተ መልእክት በተለያዩ በሚደርሱ ሊንኮች እና አታችመንቶች የተነሳ ለተለያየ ስርቆት በተለይም ይሄ ፊሽንግ ለምንለው ኢትዮጵያ ውስጥ በጣም ኮመን ነው። ለዛ እየተጋለጠ እንዲሁም ገንዘቡን ሀብቱን ለማያስፈልግ ሁኔታ እያዋለ ይገኛል እና መሰረተ ልማትን ማጠናከር እንዲሁም በዛው ልክ ደግሞ የሰው ኃይሉን እያጠናከሩ ግንዛቤ ደግሞ ማህበረሰብ ውስጥ መፍጠር በተለይ ከሳይበር ጥቃት አንጻር ከፍተኛ ሚና ይጫወታል። በዚህ ረገድ ደግሞ በተለይ ኦክቶበር በነጮች ወይም ጥር ጥቅምት የምንለው ወር በኢትዮጵያ የሳይበር ደህንነት ወር ተብሎ ለስድስተኛ ጊዜም እየተከበረ ይገኛል። እንደዚሁ ደግሞ ይሄም ተጠናክሮ ቀጥሎ በሁሉም ወራት ማህበረሰቡን የሚያነቃ የማህበረሰቡን የሕሊና ብቃት ከፍ የሚያደርግ ደረጃ ለማድረስ የግንዛቤ ማስጨበቂያ ሥርዓቶች በተለያዩ ተቋማትም የዚህ የዲጂታይዜሽኑ አካል ሆነው ተጠናክረው መቀጠል አለባቸው። ቶቢኒያም ወደ እርስዎ እንምጣና ቀደም ሲል እንግዲህ ያነሳናቸው ችግሮች አሉ ከሰማኒያ እስከ ዘጠና በመቶ የሚሆነው ከአጠቃቀም ስህተት የሚመጣ ነው የሚል ሀሳብ አንስተዋል። ና ኢትዮጵያ የሳይበር ጥቃትን ለመከላከል እንደ ሀገር የዘረጋችው አቅም ምን ይመስላል ማለት ይቻላል? እንደ ሀገር እንግዲህ የሳይበር ጥቃትን ለመከላከል የሚሰሩ ስራዎች በጣም ብዙ ናቸው። እንደ ተቋማችንም ለመጥቀስ አንደኛ ቲዩሰርት የሚባል ክፍል አለ ሀያ አራት ሰባት ጥበቃ የሚሰራ ማንኛውም ጥቃት ሲደርስባቸው ተቋማት ወዲያው ለተቋሙ ሪፖርት ሲያደረጉ በተቀመጡ መስመሮች ሪፖርት ሲያረጉ ሀያ አራት ሰባት ጥቃቱን የመመከት ስራ ሄዶ ምላሽ የመስጠት ቶሎ ያክሸፍም ስራ የሚሰራ የስራ ክፍል አላት። ከዛም ባለፈ ዋነኛው መፍትሄ ቴክኖሎጂን በራስ ኦን ማድረግ በራስ አቅም ማልማትና መጠቀም ነው። ትልቁ መፍትሄ የሌሎች ሀገራት ቴክኖሎጂ ላይ መሰረት አድርጎ የሚሰራ ስራ ሁሌም በጀርባ ያለውን ክፍተት አናቆምና ሁሌም ቢሆን ስጋት ነው። ከአቅምን ባለፈ ስጋት ነው እና የራስን ቴክኖሎጂ በራስ አቅም አልምቶ ለመጠቀም የሚሰሩ ስራዎች በጣም ብዙ አሉ። እንደ ተቋማችን የመረጃ መለዋወጫ የኮሚኒኬሽን ቴክኖሎጂዎችን ጨምሮ የሆኑ ቴክኖሎጂ መሰረተ ልማቶች አሉ። በራስ ሀገር ለምተው እየተሰሩበት ይችላል። ከዛም ባለፈ ግን የ ከዚህ በፊት ከወራት አንድ ሁለት ወራት በፊት የተመረቀ የኬፒአይም አለ እሱም እንደ ሀገር ያለውን ቁልፍ መረጃዎች እንዳለ ሴኪር ለማድረግ የሚያገለግል ስርአትም እንደ ሀገር ተዘርግቷል። ፒኪያ ፐብሊክ ኢንፍራስትራክቸር ክቡል ጠቅላይ ሚኒስትሩ ያስመረቁት ነው። ሰው ማንኛውም ተቋም ያለውን መረጃ ለማስጠበቅ የሚያስችል ሚስጥራዊነቱን ተደራሽነቱንና ምልውነቱን ለማስጠበቅ የሚያስችል የቴክኖሎጂ አቅምም በልጽጎ ይገኛል፣ እንደ ሀገር ማለት ነው። ከዛም ባለፈ ግን ተቋማት ሊከተሏቸው የሚገቡ ራሳቸውን ከሳይበር ደህንነት ለመጠበቅ ሊከተሏቸው የሚገቡ ስታንዳርዶች አሉ እንደ ሀገር በልጽጎም እሁን የወጡ ማለት ነው። አንደኛው ስታንዳርድ አሁን ክሪቲካል ማስ ሳይበር ሴኪሪቲ ሪኳርመንት ስታንዳርድ ይባላል። ይህኛው ስታንዳርድ ማንኛውም ተቋም ራሱን ከሳይበር ጥቃት ለመጠበቅ ሊያሟላቸው የሚገቡ ሚኒመም ሪኳርመንቶች ቅድም በጠቀስኳቸው መፍትሄዎች ላይ ሚኒመም ሪኳርመንቶችን አስቀምጦ ነው ጋይድ የሚያደርገው ማለት ነው። እሱኛው ሪኮሜንዴሽን በሪኮሜንዴሽን ደረጃ ለተቋማት የቀረበ ነው። በቀጣይ በሚወጡ አዋጆች ግን በተለይ ቁልፍ መሰረተ ልማት ተቋማት ላይ እነዚህ ተቋማት ላይ የሚደርስ ጥቃት ተቋሙ ላይ ብቻ የሚያበቃ አይደለም። እንደ ሀገር ያለውም የሚያደርሰውም ጉዳት በጣም ከፍተኛ ስለሆነ ብሔራዊ ደህንነት ስጋትም ስለሚሆን እነዛ ተቋማት ደግሞ አትሊስት በአስገዳጅ ደረጃ እንዲፈጽሟቸው ሊያደርጉ የሚችሉ ስታንዳርዶችም አሉ። ከዛም ባለፈ ደግሞ ፐብሊኩም ዜጋውንም ለመጠበቅ የሳይበር ወንጀለኞችንም ደግሞ ለመቅጣትም የሚያስችሉ ህጎች አሉ። የኮምፒውተር ወንጀል አዋጅም ሌሎችም ህጎች አሉ እንደ ሀገር የተዘጋጁ ማለት ነው። ከዛም ባለፈ የሰው ሀይል ቅም የሰው ሀይልንም አቅምንም ከመገንባት አኳያ ኢንሳ ከተለያዩ ትምህርት ተቋማት ጋር በመተባበር በመጀመሪያ ዲግሪ በማስተርስ እንዲሁም በፒኤችዲ ደረጃ የሳይበር ደህንነት ትምህርቶችንም ያስተምራል። ሶ እንደ ሀገር ያለውን የሳይበር ደህንነት ባለሙያ እጥረትም ለመሙላት ከአካዳሚው ጋር በመተባበርም ይሰራል ማለት ነው። ከዛም ባለፈ ዜጎቹን አዌር ለማድረግ ደግሞ አሁን ቅድም ዶክተር የጠቀሱት አሁንም ያለንበት የሳይበር ደህንነት ወር ነው። እንደ አለም አቀፍም የሚካሄድ የንቅናቄ ወር ነው። ተቋማትም ወደዚህ ጆይን አድርገው እራሳቸውንም ሰራተኞቻቸውንም ወር ተገልጋዮቻቸውንም አዌር እንዲያደረጉ እንትን የምንልበት ካምፔን ነው ማለት ነው። የንቅናቄ ወር ነው። ሰው ከዚህም ባለፈ በሚዲያም፣ በሌሎች አማራጮችም፣ በትምህርት ተቋማትም በመደበኛነት የምንሰራቸው ስራዎች በጣም ብዙ አሉ ማለት ነው። በጣም ጥሩ ዶክተር፣ በጣም ባጭሩ እንዲያነሱ ለኔ የመጨረሻ ጥያቄ እንግዲህ፣ ተቋማት አገልግሎታቸውን ዲጂታላይዝ ለማድረግ በጣም ጥራት እያደረጉ ይገኛሉ። በዚህ ውስጥ ደግሞ ተጋላጭነቱ ከፍ እያለ መጥቷል ብለናል ና እንግዲህ በኢንፎርሜሽን መረብ ደህንነት አስተዳደር በኩል የተለያዩ ድጋፎች ለማድረግ ይሞከራል፣ ግን ደግሞ ተቋማትም የራሳቸውን መንገድ መሄድ አለባቸው። ና ከዚህ አንጻር ተጋላጭነታቸውን ለመቀነስ ምንድን ነው ተቋማቱ ማድረግ ያለባቸው? አሁን አንዳንድ ተቋማት እንዲሁ በአሰራር ደረጃ እንኳ ያስቀምጧቸው ነገሮች በሌሉበት ይንቀሳቀሳሉ። ይሄ ሄዶ ሄዶ ለሀገርም ደህንነት ችግር የሚፈጥርም እንደሆነ በባለሙያዎች የሚነሳ ነው። ና ምንድን ነው ተቋማት ማድረግ ያለባቸው? እንግዲህ ተቋማት በመጀመሪያ ደረጃ የሳይበር ደህንነት ስትራቴጂ መቅረጽ ይኖርባቸዋል። ያንንም እንግዲህ በተለያየ አሰራሮች መተግበር ይገባቸዋል። እንግዲህ ይሄ በተለያየ አሰራሮች መተግበር ይገባቸዋል ስንል ፖሊሲዎች ይቀረጻሉ። እነዚያ የተቀረጹ ፖሊሲዎች ደግሞ ወረቀት ላይ ብቻ መቅረት ሳይሆን የሚኖርባቸው በተለይ እንደ ዩኒቨርሲቲ ወይም እንደ ፋይናንስ ተቋማት ያሉ ብዙ ጊዜ ለሳይበር ጥቃት ተጋላጭ የሆኑ ተቋማት ከዳታ ማዕከላቸው ወይም ዳታ ሴንተር ከምንለው ጀምሮ ጥብቅ የሆነ የሴኪሪቲ ፕሮቶኮሎችን ፋይሮላቸው ላይ እንዲሁም ሌሎች ዳታ ሴንተር ውስጥ ያሉ እቃዎቻቸው ላይ ኢምፕሊመንት በማድረግ እንዲሁም ፔሬዲካሊ፣ በየጊዜው የዛን አፈጻጸም በመከታተል የሳይበር ጥቃትን መቆጣጠር እንዲሁም ፕሬዲክት ማድረግ ፎርካስት አድርጎ መመከት ይገባቸዋል። ከዚህም በተጨማሪ ደግሞ እንግዲህ መሰረተ ልማቱ ብቻ በቂ አይደለም። ለዚህ ብቁ የሆነ ደግሞ የሰው ኃይል እያንዳንዱ ተቋም ሊኖረው ይገባል። እንግዲህ አንድ የሳይበር ጥቃት ሊደርስ ሲል ምን ምን ምልክቶች አሉ? ምን ምን ፍንጮች አሉ? የሳይበር ጥቃት ሙከራስ እየተካሄደ ነው ወይ የሚለውን ያንን በደንብ ገምቶ ፎርካስት አድርጎ እንግዲህ ያንን መመከት የሚችል ደግሞ የሰው ኃይል ያስፈልጋል። በዚህ ረገድ እንግዲህ የሰው ኃይል ከማሟላት አንጻር በተለያዩ መንገዶች ስልጠናዎችን በመስጠት በተለይ በሳይበር ጥቃትና ሳይበር ደህንነት ላይ ብቁ የሆነ የሰው ኃይል ማምረትም ያስፈልጋል። ስለዚህ መሰረተ ልማት ዋናው ነው እንደተባለው ቅድም ከስቱዲዮም፣ የራሳችን የሆነ መሰረተ ልማት ኖሮን እያንዳንዱን መረጃዎቻችንን፣ ኮሚኒኬሽኖቻችንን ሀገራዊ በሆነ ማዕከል ማስቀመጥ የምንችልበት ቋት ሊኖረን ይገባል። ከዛም በመቀጠል ደግሞ ይህንን የሚመጥን ባለሙያና ይህንን ገምቶ ተከላክሎ አመላካች የሆኑ ደግሞ ጥቃቶችም ካሉ እነዛን ማድረቅ የሚችል ደግሞ ባለሙያም ያስፈልጋል በተቋማት ላይ። መልካም እንግዶቻችን፣ በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ባህል ግንባታ ዳይሬክተር አቶ ቢኒያ ማስረሻ እናመሰግናለን። እንዲሁም ከወላይታ ሶዶ ቢሲ ስቱዲዮ በወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህርና የአይሲቲ ስራ አስፈጻሚ ዶክተር ሀብታሙ ፈንታ እናመሰግናለን። መልካም ቀን እንላችሁ፣ መልካም ቀን።